አንድ ባልና ሚስት ወደ ትዳር ከማምራታቸው በፊት የሚያሳልፉት ደስ የሚል የፍቅር ጊዜያት እነርሱም ሲያስታውሱትና የኋላ ኋላ እድሜያቸው ማምሻ ላይ ለልጆቻቸው ሲያነሳሱት ደስ የሚል ትዝታን ይጭራል። ከተጋቡም በኋላ ከመጀመሪያ የበለጠ አምሮና ጎምርቶ የሚቆይ ሌላው ያላገባውንም ሰው የሚያስጎመች ብዙ አይነት ነገሮች ይኖራሉ። መጽሐፍ ቅዱስ ሚስትን ያገኘ በጎ ነገርን ያገኛል፣ ከእግዚአብሔርም ጸዳልን ያገኛል። እንዲሁም ስለዚህ ሰው እናትና አባቱን ትቶ ከሚስቱ ጋር ይጣመራል፣ ሁለቱም በስጋ አንድ ይሆናሉ ብሎ የትዳርን መልካምነትና ትዳር በአምላክ ዘንድ የተፈቀደ ቅዱስ ስፍራ መሆኑን ይገልጻሉ። ይሄ ሁሉ ሳይሆን ግን አንዳንድ ጊዜ በተሳሳተ መንገድ ወይንም ትዳርን ባልተገባ መንገድ የሚያፈርሱና እንደ ዛሬው ያሉ የትዳርን ስም ፍጹም የማይወክሉ ሰይጣናዊ ተግባሮች መወገዝ ያለባቸውና መጥፋት ያለባቸው ድርጊትን ቀርብ ይሆናል። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች፣ ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዘው ይቀርባል። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮው ለብዙ ሰዎች እንዲደርስ ላይክና ሼር ማድረግ ብቻ ነው። ዛሬ ጥቅምት 12 ቀን 2018 በምስራቅ ጎጃም ዞን ደብረ ኤልያስ ከተማ 01 ቀበሌ ከሌላ ሴት ጋር የፍቅር ግንኙነት ጀምረሃል በሚል ምክንያት የአንድ ልጇን አባት በተኛበት በአሰቃቂ ሁኔታ በመጥረቢያ ቆራርጣ የገደለችው ግለሰብ በፖሊስ ቁጥጥር ስር ውላለች። በትዳር መካከል አለመግባባቶች በሚገጥሙበት ወቅት በመነጋገር ለመፍታት መሞከር እና ይህም ካልተሳካ በሰላማዊ መንገድ ከመለያየት በዘለለ በስሜታዊነትና በቅናት መንፈስ ተነሳስቶ ወንጀልን መፈጸም ከሚያስከትለው የህግ ተጠያቂነት ባሻገር በልጆችና በቤተሰብ ላይ የሚያሳድረው ስነ ልቦናዊ ጉዳት ከፍተኛ ነው። አንዳንድ አለመግባባቶች ሲኖሩ ደግሞ ከመሞት መሰንበት እንዲሉ አበው አለመስማማቶችንና ግጭቶች ካሉ በሰላም መለያየት እያለ ወንድምና እህት ሆኖ መኖር ሲቻል እንደዚህ አይነት አረመኔና አስጨናቂ ነገሮች እጅጉን አስከፊ ናቸው። ደብረ ኤልያስ ከተማ ዜሮ አንድ ቀበሌ ዛሬ ያጋጠመው ክስተት ይህ ነው። የአካባቢው ማህበረሰብ በጠዋት ሲንቀሳቀስ የወደቀ አስክሬን አለ ይጣራልን በሚል ፖሊስ ጋር በመደወል ነገሩን ለማጣራት ሲሞከር የወይዘሮ ዝናሽ ዋጋው ቤት አጠራጣሪ ምልክቶች ይገኛሉ። ተጠርጣሪዋ በፖሊስ ቁጥጥር ስር ውላ ስትጠየቅም ትላንት ማለትም ጥቅምት 11 ቀን ከምሽቱ ሶስት ሰዓት ገደማ የአንድ ልጁ አባት የሆነውን ባለቤቷን ሟች አቶ ሞኜ አንተነህ አላምንህን ከሌላ ሴት ጋር ግንኙነት ጀምረሃል በሚል ምክንያት አልጋ ላይ በተኛበት በጭካኔ በተሞላበት ሁኔታ በመጥረቢያ ደጋግማ በመቆራረጥ ከገደለችው በኋላ ከመኖሪያ ቤቱ በግምት መቶ ሜትር ርቀት ገደማ አውጥታ መጣሏን ለወረዳው ፖሊስ ቃሏን ሰጥታለች። ፖሊስም ተጠርጣሪዋን በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያጣራባት ይገኛል። ይህች ሴት ምን አይነት ክፉ መንፈስ ቢጠናወታትና ምን አይነት ክፉ ሐሳብ ቢመጣባት ነው የገዛ ባሏን ቆራርጣ ለመግደል የተነሳችው? ማለት ባል ከመሞቱ በፊት ምናልባትም እሷ ገዳይ መሆኗን ቢያውቅ ኖሮ አብሯት መሆንን አይፈልገውም ነበር። ምናልባትም ገዳይ አስባና አቅዳ ይህንን ድርጊት አልፈጸመች ይሆናል። ነገሩ እጅግ አስፈሪና አስጨናቂ ነው። ቀሪዎቹን የፍርድ ዜናዎች ተከታትለን ወደ እናንተ የምናደርሳችሁ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ለዛሬ አብቅተናል። ቸር ቆዩን።